ሀገሪቱን ወደ ቁልቁለት እየጋለባት የሚገኘው ጸረ ሰላሙ አብይ አህመድ ከውጊያ ጥበብ ባለፈም ባለምጡቅ አእምሮ ሲል የሚያሞካሻቸው የአየር ወለድ ኮማንዶ አባላት ከፋኖ ፊት ሲቀርቡ የትንኝን ያህል ግዝፈትን አጥተው የአፈሙዝ ሲሳይ ሆነው እየቀሩ ነው። ከምንጃር ሸንኩራ ወደ በረኸት ወረዳ ሬሽን ሲያንቀሳቀሱ በነበሩ የአየር ወለድ ኮማንዶ አባላት ላይ ከባድ ጥቃት መፈጸሙ ተሰምቷል። በዚህ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪያቸው መውደማቸው ተነግሯል። ፋኖ አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩና በመጨረሻም ያሰማራቸው በቱርክና በቻይና የሰለጠኑ ኮማንዶዎችን ሲያሻው በደፈጣ ሲፈልግ በጨበጣ እያርበደበደም ግብአተ መሬታቸውን እያፋጠነው ነው። በደቡብ አማራ ቀጠና ከምንጃር ሸንኩራ ወደ በረህት ወረዳ ሬሽን ሲያንቀሳቀሱ በነበሩም አገዛዙ ባለምጡቅ አእምሮ ሲል የሚያሞካሻቸው ጻን ደፋሪ የ አንድ መቶ አራተኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመ ደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙን መረብ ሚዲያም ከአምረፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ኮር ስር ከሚገኘው ከነበልባል ክፍለ ጦር ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ጥቃቱ የተፈጸመው ዳር 6 2018 ዓ ም ምሽት ላይ ሲሆን በጥላት ላይ መራር ከንዳቸውን በማሳረፍ ድሉን የተቀዳጁት ደግሞ በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳሙናዝ ከሰም ኮር ነበልባል ክፍለ ጦር ስር የሚገኙት የጀነራል ተፈራማሞ ብርጌድ አባላት መሆናቸው ታውቋል። ወታደራዊ ሬሽኑን ሲያንቀሳቅሱ ከነበሩ ተሽከርካሪዎች መካከል ሁለቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው እስከነበሩ ኮማንዶዎች ዶግ አመድ መደረጋቸውን ነው መረ ሚዲያ ከክፍለ ጦሩ ህዝብ ግንኙነት መምሪያም ለማረጋገጥ የቻለው ፋኖ ሲያሻው በደፈጣ ሲያሻው በጨበጣም ያገዛዙን ኃይል በገባበት እየገባ አይቀጡ ቅጣት እየቀጣ ይገኛል። የጸረ አማራውና ጸረ ሰላሙ አብይ አህመድ ተላላኪ ወታደሩ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተም በያዘው ከባድ መሳሪያ የእውር ደንበሩን በመተኮስ በአካባቢው የሚገኙ አርሶ አደሮችን መኖሪያ ቤትና አዝመራን ሲደበድም አምሸቱ ታውቋል። ወደ ሌላኛው መረጃችን አለፍን።